አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም ጤና ይስጥልኝ። የኢትዮ የመን የባህል ሕክምና ማዕከል የዚህ ፕሮግራም ተከታታዮች፣ ደንበኛዎች ዛሬ ይዤላቸው የመጣሁት የተለያዩ መድኃኒቶች ለተለያዩ የበሽታ አይነት የሚውሉ እንትኖች ናቸው። እነዚህ የምታያቸው መድኃኒቶች በግራና በቀኝ ያሉ መድኃኒቶች በኤዥያ ወይንም ደግሞ በዚህ በሩቅ ምስራቅ አካባቢ በጣም የታወቁ መድኃኒቶች ናቸው። ለረጅም ዓመት የሚጠቀሙባቸው ዘመን የማይሽራቸው ወሳኝና ፍቱን የሆኑ መድኃኒቶች ናቸው። እነዚህ መድኃኒቶች ብዙ ጊዜ የሚያገለግሉት እንደ ብሮድ ስፔክትረም ይጠቀሙባቸዋል። ምንድን ነው የሚጠቀሙባቸው? ለተለያየ ነገር ይጠቀሙባቸዋል። ስፔሻሊ አሁን ይሄ ለሳምባ እና ለጉበት ላይ ላሉ ችግሮች ማለት ነው ስፔሻሊ ጉበት ላይ ላሉ የቫይረስ ዘሮች በጣም ወሳኝ የሆኑ መድኃኒቶች ናቸው። ቫይራል ሎዱን በመቀነስ ከዛ በኋላ ሚኒማይዝድ እያደረገ ወደ ዜሮ ደረጃ ያደርሰዋል። ከዛ በኋላ ያሉትን በደም ውስጥም ያሉትም ከደም ውጭ ያሉትንም እያጠበ እያጠበ የሚያወጣ የመድኃኒት ዘሮች ናቸው። እንዲሁም ደግሞ ኩላሊት ላይ ላሉ ችግሮች ኩላሊት ላይ የኩላሊት በኢንፌክሽን በሚጎዳበት ጊዜ እንዲሁም ደግሞ የጠጠር ዘር በሚኖርበት ጊዜ ለነዛም ወሳኝነት አለው። ሳይዛቸው ዲፔንድ ያደርጋል። ሳይዙ በጣም ከፍ በሚልበት ጊዜ የመሰባበር አቅሙ ደከም ይላል። ሳይዛቸው ደግሞ አነስ ስላሉ ደግሞ እነሱን በመሰባበር ሽንት ጋር አድርጎ ውሃ በደንብ እንዲወስዱ በማድረግ ከሽንት ጋር ሆኖ እንዲወጣ የሚያደርግ ነው። እዛ ቦታ ላይ ያለውን ነገር ዲኬድ ያደርገዋል። በቃ እንዲበሰብስና እንዲፈርስ ያደርገዋል። ከፈረሰ በኋላ በቀላሉ በውሃ ታጥቦ እንዲወጣ የሚያደርግ የመድኃኒት ዘር ነው። እንዲሁም ደግሞ ሳምባ ላይ ብዙ ጊዜ ከአስም ጋር ለተያዘ ሳንባ እብጠት በመያዝ ከኒሞኒያ ጋር ተያይዞ የሳንባ ምች ሆኖ ሳንባ ላይ ጠባሳ ፎርም አድርጎ ሳንባ ትክክለኛ የአየር ኪሶቹ ወይም የአየር መሸከሚያ ከረጢቶቹ እንዳይዙ በፈሳሽ በሚሞላበት ጊዜ ይሄ መድኃኒት ፍቱን የሆኑ መድኃኒቶች ናቸው። እዛ አካባቢ ያሉትን እንትኖችን እብጠቱን በሚቀንስበት ጊዜ ፈሳሹ ይወጣል። ፈሳሹ በወጣበት ጊዜ ደግሞ ሳንባ ትክክለኛ አየር እንዲሸከም ያደርገዋል። ያተነፋፈስ ስርዓታችንንም ያስተካክለዋል። እንዲሁም ደግሞ በአስም በሽታ ለረጅም ጊዜ ስትሰቃዩ የኖራችሁ በመድኃኒት በቃ ፓሊቲቭ የሆነች መፍትሄ እያገኛችሁ ወይንም ደግሞ ችግሩን እንደ ማስታገሻ እያደረጋችሁ ለምትጠቀሙ ወንድሞች እህቶቻችን ይሄ ጥሩ የሆነ ፍቱን የሆኑ መድኃኒቶች ናቸው። የታወቁ ፕሩቭ የተደረጉ እንዲሁም ደግሞ ውጤታቸው ወርልድ ዋይድ የሆነ ማለት ነው፣ ዓለም አቀፍ የሆነ እንትን ነው። ያው ሎካል መድኃኒቶችን እኛ ብዙ ጊዜ አንይዝም እነዚህን ነገሮች ናቸው። በተለይ ደግሞ ይሄ መድኃኒት ደግሞ ኩላሊት ላይ ጠጠር ፎርም ላደረገ ኩላሊታቸው በጣም ጠጠር ፎርም ላደረጉ እንትን በጣም ይሆናል። ይሄኛውም እንደ ብሮድ ስፔክትረም ነው የምንጠቀመው። ለጉበትም ላይ ለኩላሊትም ላይ ላሉ ችግሮች ነው የሚሆነው ኩላሊት በተለይ በኢንፌክሽን በሚጎዳበት ጊዜ እንዲሁም ደግሞ ጠጠሮቹ አነስተኛ በሚሆኑበት ጊዜ ይሄ። ሳምባ ላይ ላለ ችግር ደግሞ ፍቱን የሆኑ መድኃኒቶች እነዚህ ናቸው። ይሄኛው ደግሞ ምንድን ነው? ኩላሊት በጣም በሚጎዳበት ጊዜና በጣም ከተጎዳ በኋላ ችግሩ ከተደረሰ በኋላ ያ ነገር ወደ ዲያሊሲስ ወይም ደግሞ ወደዚህ የኩላሊት ማጠቢያ ደረጃ ላይ ከደረሰ የሚሰጡት መድኃኒት ዘር ነው ይሄ በሩቅ ምስራቅ አካባቢ ላይ የሚጠቀሙት የመድኃኒት ዘር ነው። እነዚህ መድኃኒቶች ፍቱን የሆኑ ናቸው። የተፈጥሮ የእጽዋት ውጤት መሰረት ያደረገ ስለሆነ እነዚህ በኬሚካል ፕሪዘርቭ አልተደረጉም። ወይንም እንዲቆዩ ቆይታቸውን ለማራዘም ሲባል ምንም አይነት ኬሚካል የላቸውም። አገልግሎታቸውም ራሱ ከአንድ ዓመት እስከ ሁለት ዓመት ከዛ ያልዘለሉ መድኃኒቶች ናቸው የሚሆኑት። ለምን ይዞታቸውን ወይንም ደግሞ የያዙትን ንጥረ ነገር ፓወርፉል ሆኖ እንዲቀጥል ሲባል ዱሬሽናቸው ወይም አገልግሎታቸው ጊዜያቸው በጣም አነስተኛ የሆኑ የመድኃኒት ዘሮች ናቸው። ስለዚህ በዚህ ችግር ለተቸገራችሁ በአስም ሳምባ ላይ ላለ የሳምባ ጠባሳ ከሳምባ ጋር ለተገናኘ ወደ ቲቪ የሚነዳ እነዚህ እነዚህ ነገሮች ካሉ እንዲሁም ደግሞ ጉበት ላይ ላሉ ቫይረሶች እንዲሁም ደግሞ ኩላሊት ላይ ላለ ጠጠሮች በኩላሊት ኢንፌክሽን በጣም እንደምትሰቃዩ ወንድም እህቶቻችን በኩላሊት ችግር ደግሞ የወገብ ችግር ወይንም የዲስክ ችግር ወይንም የነርቭ ችግር ለደረሰባችሁ እህት ወንድሞቻችን መፍትሄ ያለው የመድኃኒት ዘር ስለሆነ በአላህ ፍቃድ ጥሩ መፍትሄ ታገኛላችሁ። ይህንን አገልግሎት ማግኘት ለምትፈልጉ እህት ወንድሞቻችን አድራሻችን አዲስ አበባ ዓለም ባንክ ሜዳ መስጂዱ ጋር ነው የምንገኘው እንዲሁም ደግሞ በስልክ ልታገኙን ትችላላችሁ። 0911365593 እንዲሁም 0982177786 ወይም 87 ላይ በተደወሉ ልታገኙን ትችላላችሁ።